ሀይሚ በዚህ ልክ እንዴት ተስፋ ልትቆርጥ ቻለች? እንዴትስ በምን አንጀቷ ጨክና ነው ብሩኬን ጥላ አገር ጥላ መሄድ የፈለገችው? በጣም የሚያሳዝን ነገር ነው። የዛሬውማ ሰላም ሰላም፣ ውድ የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት እንግዲህ ዛሬ ቡራና ሀይሚዬ አብረው መጥተውልን ነበረ። ነገር ግን ያዋሩት ሁሉ በጣም ልብ የሚሰብር ነገር ነው። ከምንጊዜውም በላይ እኔ ዛሬ በጣም የሆነ የከፋኝ ነገር አለ። ማለት በዚህ ልክ ማለት ለውሳኔ በዚህ ልክ እንዴት ልትደርስ ቻለች ሀይሚ? በዚህ ልክ የሚያስወስናት ነገር እና በሀይሚ በቡሩክ የሚያስጨክናት ነገር ምን ተፈጥሮ ነው? ከዛ በፊት ግን ትናንትና ስለተፈጠረው ነገር አንዳንድ ነገር ብላለች ሀይሚዬ። ሶሲ መታ ነበረ አክብራኝ ጠር ፈታኝ አክብር የተገኝችላት ነበረ። ነገር ግን ቅርጥ ሰራችብኝ አላከበረችኝም። አዎ የንቀት ነው። እንትን እንትን ተወዛወዘች እኮ እንደ ዛፍ ማለት ነው። ይህንን ሂማን ሄሯን እየነካካች ሀይሚዬ፣ የማይመጥንሽ ቦታ ላይ መገኘት የለብሽም፣ ራስሽን ማክበር አለብሽ። እና አይዞሽ፣ ያጋጥማል እኮ አንዳንድ ጊዜ ጊዜ። ምን ታረየዋለሽ? ቻዩ ሀይሚዬ ማለት ነው። ግን በሌላ ጊዜ አክብራ ስጠራሽ አክብረሽ መገኘት የለብሽም፣ ቢዚ ነኝ በይ እንግዲህ ዛሬ ስለ ዛሬው ወደ ዛሬው አረ ወደ ዛሬው አንገብጋቢ ጉዳይ ልለፍላችሁ ውዶቼ። በጣም ነው እኔ ተሰማኝ። ማለት ሀይሚ ጋም ብሩኬ ጋም ስህተቶች ነበሩ። እነዛ ስህተቶች በጭቅጭቅ እስከዛሬ ድረስ እዚህ ደረጃ ደርሰዋል። ነገር ግን ሀይሚ ከብሩኬ የምትፈልገው ነገር ግልጽ እንዲያደርግላት ምንድን ነው ማለት አሁን ላይ እሷ አገር ጥላ ለመሄድ ልትወስን የቻለችው በምን ምክንያት ነው የሚለውን ቆም ብዬ ሳስብ እኔ እንደተረዳሁት ማለት ነው ብሩኬ ሶስየን ርቃት አለ ብሎ እንዲነግራት ትፈልጋለች። እኔ አንደርስታንድ ያደረግኩት ያንን ነው። ማለት አሁን የሀይምዬ ልደቷ ቀን ደርሷል እና ልደትሽ ቀን ደርሷል የልደትሽን ቀን እንኳን የልደትሽን ቀን እንኳን በፍቅር ማሳለፍ አለብን አይኖ ተጣልተናል ተጨቃጭቀናል እስከ ዛሬ ድረስ ይቅርታ ደጋግሜ ጠይቅሻለሁ ነገር ግን በቃ ይሄ ስህተት እንዳለ ይሆንና ይችን ደስታ ቀንሽን በሰላም እናሳልፍ ነው እያለ ያለው ብሩኬ ማለት ነው እንግዲህ ሀይምዬ ደግሞ ለአንድ ቀን ደስታ ብዬ የዘላለም ምንድን ነው፣ የሁልጊዜ ሕይወቴን አላጨልምም። እንደዚህ እንዴት ልትልቻለች እኔ ሌላው ነገር እኔ እንጃ እኔ ብሩኬ እንደሚወዳት ነው የተረዳውትኝ በዛሬ ንግግሩ ማለት ነው። ሀይሚን አቶ መኖር አይችልም። አይኖቹ ተርገበገቡ ታቃላችሁ ውዶቼ። በጣም ታገሰና ለመናት እና ከካሜራም ጀርባም ሁልጊዜም ጊዜም ስልክ ደውላለሁኝ፣ ነገር ግን ምንም ልትረጅና ይቅርቴ ልትቀበ ያልቻልሽም። በቃ በጣም እኔ ደክም ያለውኝ በዚህ ዙሪያ እያለ ነው ግን እኔ ቡራ እኔ እንደ አሳብ ማለት ነው፣ እኔ ይህንን ስናገር ለሁለቱም ሰላም ይፈጥራል በሚል ነው እንጂ ለማንንም አዳልቼ አይደለም። ቡራ ማለት ነው፣ ሀይሚን እንደምትወዳት እናውቃለን። ሀይሚም አንተን ትወድሃለች። አንተን ስለምትወድ ነው ዙሪያ ጥምጥም የምትሄደው። የሆነ ነገር መስማት ትፈልጋለች። አንዳንድ ጊዜ ወንዶች አንዳንድ ወንዶች የሴት ጓደኛ ካላቸው በተለይ ደግሞ በጣም ክሎዝ የሆነ ፍሬንድ ከሆኑ በጣም በጣም በጣም የሚጠራጠሩ አሉ። ሲጀመር ሀይሚ አሁን ከሶሲ ጋር አንተ ክሎዝ ፍሬንድ ናችሁ፣ በጣም የቅርብ ጓደኞች ማለት ነው። ለሀይሚ ያደስታ አልፈጠረላትም። ብትርቃትም ደስተኛ ናት። ርቂያታለሁ ብለህ እንድትነግራትም እራሱ ፍላጎቷ ነው። አንተ ግን ያንን ልትነግራት አልፈለግክም? ለምን? አይኖት ወዳት አለ አይኖ ትፈልጋት አለ። እሷም ስለምትፈልግ ነው በዚህ ርዕት እንደዚህ ግግም ድርቅ ልትል የቻለችው። ሃይሚ በቃ የሆነ ቃል እኔ ሱሲናት አደለ እኔ እናንችን ህይወት ያበላሸችው እሷ ጋር በተሰራ ፕራንክ አደለ እኔ እናንች እዚ ደረጃ የደረስ ነው በቃ ከዚህ በኋላ የኔና የሷ ጓደኝነት በርቀት ይሆናል አንችን አጥቼ መኖር አልፈልግም ብሩኬ ለምን እንቅጭ እንቅጩን አታወራም ለምን በግልጥ አታወራትም ለሀይሚ ወደድኩሽ አፈቀርኩሽ ማለት ቃሉ ይከብድሃል እንዲ ለሚወዱት ሰው እኮ ብዙ ነገር ይለፈልፋል ብዙ ነገር እኮ ብዙ ቃላት እኮ ይወርዳል ለምን አንተ ለምን እኔ የወቀስኩኛ አይደለም ብሩኬ፣ ነገር ግን ንገራት። በቃ ንገራት። ሴት ልጅ ያ ነገር ያስደስታታል። ማለት እኔ አንቺን ማጣት አልፈልግም እናንቺ አጋጨን ነገር አንደኛው ሶሲ ጋራ እንደዚ አይነት ፕራንክ ስለሰራው ነው። በድጋሚ እንደዚ አይነት የፕራንክ ቪዲዮ አልሰራም። አንቺን አጥቼ መኖር አልፈልግም። አንቺም ከእኔ እንድትርቅ አልፈልግም። አይኖ፣ ይቅርታ ብይሻለሁ፣ ደጋግሜ ይቅርቴን ግን አምነሽ ልትቃቤ አልቻልሽም። የኔና የሷ የቅርብ ጓደኝነት ናት። የሷ የቅርብ ጓደኝነትን ደግሞ በርቀት እናደርገዋለን። አንቺ ግን አጥቼ መኖር አልችልም ብለህ ንገራት ከልብ ቡሩኬ፣ እስቲ ንገራት ንገራትና እሷ መልስ፣ የእሷን መልስ ስንስማ፣ የሀይሚን የሀይሚን መልስ ስንስማ ሀይሚ ለምን ይመስልሃል? እኔ ከዳኒ ጋር ምንም አይነት ግንኙነት የለኝም እኔና ሀይ እኔና ዳኒ ምንና ምንም አይደለንም የምትልህ ደጋግማ፣ ይሄንን ቃል የምታስደምጥህ ለምን ይመስልሃል? አንተም ቁርጥ ያለውን ከሶሲ ጋር እኔ ምንም አይነት ግንኙነት የለኝም፣ የቅርብ ጓደኝነታችንን ደግሞ የርቅ እናደርገዋለን። ምክንያቱም ሶሲ ከብሩኬ ርቄ መኖር አልችልም እኔ ብሩኬ ይበልጥብኛል ያለች ጋጥ ወጥ ናት። ዳኒን እኮ በካሜራ ፊት ያዋረደች ናት። ባለዬ ወራዳ ብላ እኮ ሰድበዋለች። አንተም ያንን ቃል ለምን አትነግራትም? ሀይሚ ደጋግማ ስለ ዳኒ ነገረች ካደለ አንተም ደጋግማ ስሎ ሶሲ በቃ የርቀት ጓደኛ እናረገዋለን ለምን አትላትም? ሴት ልጅ አንዳንድ ሴት ማለት ነው በጣም ሞቅ የምትፈልገው ነገር አለ የሆነ ቦታ አጥርታ ነው መግባት የምትፈልገው፣ እንጂ ዝም ብላ ሀይሚ አሁን ስማርት ናት። ህይወቷን በስነ ስርዓት አጥርታ ነው መኖር የምትፈልገው። ይሄ የተጎዳደፈ ህይወት መኖር አትፈልግም። ተግባባን? ቤተሰብ እንጂ ይሄ የተጎዳድፎ ምናምን ነገር። አሁን ሀይሚ እንደዚህ እምቢ ስላለች እንደዚህ ምናምን አንድ ነገር አንድ ቦታ ላይ ድርቅ ስላለች እንደ መጥፎ ልታዩ ትችላላችሁ። ልክ ናት። ብዙ መስዋዕት ከፍያ አለሁኝ። ያንን የከፈልኩትን ያበላሹትን ነገር መልሼ ማስተካከል እፈልጋለሁ። ለምን እንደዛ ያለች ይመስላችኋል? ምናልባት ብዙ ነገሮችን ትታ ሊሆን ይችላል። ብዙ ያሰበቻቸውን የጀመረቻቸውን ነገሮች ትታ ሊሆን ይችላል። ለፍቅር ብላ ማለት ነው። ያንን ነገር አስተካክላለሁ። ያንን ሁሉ መስዋዕት ያደረግኩትን መልሼ መገንባት እፈልጋለሁ፣ ያፈረስኩትን እያለች ነው። አያችሁ ታዲያ ስለምን ምንገው ነው? ስህተት የለባትም። መብቷ ነው ደግሞ ሀይሚን እራሷን ህይወት ሀይሚ ነች የምትኖረው፣ አይደለም የሀይሚን ህይወት እኛ እንኖራለን፣ የብሩኬን ህይወት እኛ እንኖራለን አንኖረውም። ስለዚህ ሁለቱም ህይወታቸውን ራሳቸው ናቸው የሚኖሩት። ራሳቸው የሚኖሩትን ህይወት ግን ራሳቸው ናቸው አጥርተው መኖር የሚችሉት እንጂ አለባብሰው አይደለም። ስለዚህ ብሩኬ በግልጽ እንድትነግራት የፈለገችው ነገር ስላለ ነው። ዳርዳር እየሄደ እያለች ያለችው ችልች የደስታ ሽንቀን የልደት ሽንቀን እንኳን በሰላምና ክብር ስትላት ለምን እንደ ዝንቢ ልትል ልትልቻለች? ለምን ለምን አገር ለቆ ለመውጣት ወሰነች? ደስ ያላላት ነገር ቢኖር ነው። አሁንም ልትለፋ ይችል። ለፍቻለሁ ብለው ብለ ወደ ኋላ ልትል አይገባም። ብሩኬ አሁንም ልትደክም ይገባል። እውነቴን ነው የምልህ። እንደ ሀይሚ ብልጥ ሰው፣ እንደ ሀይሚ ጎበዝ ሰው፣ እንደ ሀይሚ ጠንካራ ሴት አታገኝም። በጣም በራሷ እና ባመነችበት ነገር የማትደራደር ሴት ናት። እኔ ስለምወዳት ምናምን ምናምን አይደለም ሀቁን ነው የምናገረው። እኔ ባልወዳትም እመሰክርላታለሁ ስለ ሀይሚ ማለት ነው። እና ብሩኬ በቃ ግልጥ ያላደረክላት ነገር ሊኖር ይችላል። ግልጥ አድርግላት። አንተ ራሱ መጠርጠር ይገባ ነበረ፣ ስለ ዳኒ ደጋግማ ስትነግርህ፣ እኔ ምንም አይነት ግንኙነት ከሱ ጋር የለኝም ብላ ደጋግማ ስትነግርህ አንተም ስለ ሰው ሲ ደጋግመ እንድትነግራት ጠብቃ ነበረ። አፋፈህን አይታ ነበረ። ነገር ግን አሁንም ልትለይ ፈልግ አይደለም አይኖ፣ ሁለታችሁም አትለያዩም። ነገር ግን መስተካከልና አሁንም የቀሩ ነገሮች ቢኖሩ ነው ሀይሚ እንደዚህ እምቢ ልትል የቻለችው፣ እንጂ በጣም እንደምትወድህ እናቃለን። እሷ አንተን ትታ መኖር እንደማትፈልግ እናቃለን ጠንቅቀን። ነገር ግን በቃ ማስተካከል ቅር አላት ነገር አለ ይሄ አስቀይሟት ነው ይሄንን ግልጥ ማድረግ አለብኝ ብለህ አስበህ ግልጥ ማድረግ አሁን እኔ እናንተን እፈልጋችኋለሁ በአንድ ላይ ነው ያልከው አደለ እነ ዳኒን እነ ሶሲን እነ ሀይሚን ለአንድ ጊዜ ፈልግሻለሁ ነው ያልካት አደለም በያ በምትፈልግባት ሰዓት የሆነ ነገር በቃ በእነ ሶሲ ፊት የሆነ ነገር በላት እንጠብቃለን